ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ሆኖ በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ስፈልግ ሙጬ እዚህ ስቱዲዮ ተዘጋጅታ እየጠበቀችን ትገኛለች። ስፈልግ ወደ መረጃዎች ማለፍ ትችላለች። አመሰግናለሁ። ተመልካቾች ከእኩለ ቀን የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ወጣቶችን የስራ እድል ተጠቃሚ ማድረግ ሰላምን ከማረጋገጥ ባለፈ የምጣኔ ሀብት እድገትን ማሻሻል እንደሆነ የደቡብ ወሎ ዞን ስራና ስልጠና መምሪያ አስታወቀ። መምሪያው በ2017 ብጅት አመት ከ133 ሺ በላይ ለሚሆን ወጣቶች የስራ እድል ፈጥራለሁ ብሏል። ቴዎድሮስ ድሎ የደወሎ ዞን በአማራ ክልል በቆዳ ስፋትና በሕዝብ ብዛት ቀዳሚ እንደሆነ ይነገራል። በደወሎ ዞን ሀያ ወረዳዎችና ዘጠኝ ከተማ አስተዳደሮች ይገኛሉ። ይህን ተከትሎ በዞኑ በርካታ ስራ ፈላጊ ወጣቶች አሉ። ከባለፈው አመት በተሻለ ወጣቶችን የስራ እድል ተጠቃሚ ለማድረግ በቁጭት እየሰራ መሆኑን ከዞኑ ስራና ስልጠና መምሪያ ያገኘነው መረጃ ያመለክታል። የደቡብ ወሎ ዞን ስራና ስልጠና መምሪያ ምክትል ኃላፊ አቶ ውብሸት አሰፋ በ2017 በጀት ዓመት ለ13343 ወጣቶች የስራ እድል ለመፍጠር ታቅዶ ወደ ስራ ተገብቷልና ያሉት፣ ባለፉት ስምንት ወራት ስለተፈጠረው የስራ እድል አቶ ውብሸት ነግረውናል። በስምንት ወሩ ያለን ያው ከ13343 ወደ 8 ሀያሶስት አካባቢ የስራ እድል ፈጥረናል። ከእቅዳችን ወደ ስልሳ አራት ፐርሰንት አካባቢ ነው ያከናወን ነው። ከዚህ አኳያ ያው ሰባ ፐርሰንት ሰማኒያ ፐርሰንቱ ቋሚ የስራ እድል መሆን አለበት። ከዚህ አኳያ ከተፈጠረው ከሰማኒያ አምስት ሺ አራት መቶ ሶስቱ ወደ ስልሳ ሶስት ሺ ስድስት መቶ ሰላሳ ዘጠኝ ፐርሰንቱ ስራ እድል የፈጠረ ነው። በፐርሰንት ስናመጣው ወደ ሰባ አራት ነጥብ አምስት አካባቢ ከተፈጠረው የስራ እድል የቋሚ ድርሻ የሚይዝ ነው። በተፈጠረው የስራ እድል ሴቶችና አካል ጉዳተኞች ተካተውበታል። ይህም በትኩረት የምንሰራበት ጉዳይ ነው ብለዋል። የደወሎ ዞን ስራና ስልጠና መምሪያ ምክትል ኃላፊ አቶ ውሸት አሰፋ ሁሉንም በወጣቶችም፣ በሴቶችም፣ በምሩቃንም፣ በአካል ጉዳተኞችም ኢቭን በስደት ተመላሾችም ጭምር ብዛት ያላቸውን ወጣቶች ጭምር አሳትፈን በእቅዳችን ማቅደ ነው ስለገባል አንድኛውም ተልእኮ ይሄ ስለሆነ አካቶ መስራትም ስለሆነ በእያንዳንዱ ከላይ ባሉት ዘርፎች ጭምር የስራ ዕድል የተፈጠረበት ሁኔታ አለ። ወጣቶችን የስራ ዕድል ተጠቃሚ ማድረግ ሰላምን ከማረጋገጥ በተጨማሪ የምጣኔ ሀብት እድገትን ማሻሻል ያሉት ምክትል መምሪያ ኃላፊው በቀሪ ወራት የወጣቶችን የስራ ድል ተጠቃሚነት ሁሉም ሊረባረብ ይገባልም፣ ብለዋል። ከምክር ቤቶችም ከእኛ የጽህፈት ቤት ኃላፊዎችም ጋር ጭምር ተነጋግረን በጣም መፍጠን እንዳለብን እቅዳችንንም ማስ ተከታ እንዳለብን ተግባብተን በገባነው የቁጭት እቅድ ልክ ደግሞ ውጤትን ማስመዝገብ እንዳለብን በቀሪ ወራት መሰራት ያለባቸውን ከእያንዳንዱ ሂደቶችም ወይም ቡድኖች አካባቢ ያው አቅጣጫ ያስቀምጠናል። ከዚህ አኳያ በስራ ድል ፈጠራ ከአሁን በኋላ ያሉ ቀሪ እቅዶች በየሳምንቱ መመዝገብ ያለባቸውን ጭምር ከፋፍለን ለእያንዳንዱ ወረዳና ከተማ አስተዳደር የሰጠንበት ሁኔታ አለ። ሁለተኛ ከኤንተርፕራይዝ ምስረታም አካባቢ በአገልግሎትም በግብርናም በኢንዱስትሪም የሚመሰረቱ እንትኖች አሉና እሱም አካባቢ ላይ አጠንክረ መሄድ እንዳለብን አቅጣጫ አስቀምጠናል። የብዙ ባለድርሻ አካላት ውጤት ነው። የስራ እድል መምሪያው ብቻ አይደለም። ግብርናም አለ፣ ኢንቨስትመንትም አለ፣ ንግድም አለ፣ ከተማ ልማትም አለ። ሁሉም ይመለከታቸዋል። በእቅዳቸው ጭምር ምን ያክል የስራ እድል መፍጠር አለብን ብለው አቅደውም ጭምር ነው ወደ ተግባር የገቡትን ግብርና ኢንዱስትሪና አገልግሎት ዘርፎች በደወሎ ዞን በ2017 በጀት ዓመት ለወጣቶች በከፍተኛ ሁኔታ የስራ እድል የተፈጠረባቸው ዘርፎች ናቸው ተብሏል።